ኢትዮጵያን የመጣችሁት አዎ፣ አሁን ሀያ ሀያ ሁኑ። አልኢስላሙ ከምሰቱን አልኢማኑ ሲተቱን ብለው፣ ጀመሩን ምንድ ነው የምትሉን ስላቸው፣ እናንተ አበዴቱል አሽጃሪ ወልቁቡር ቀብርና ዛፍ ትገዙ ነው የከረማችሁት እስልምና ሃይማኖት እንንገራችሁ ብለን ነው አሉን። እንዴትኛ፣ እንዴት አድርጋችሁ ቀብርና ዛፍት ንገዛ መኖራችን እንድትታቁ ትችላላችሁ። እርሶ ነው ሚሏት? አዎ እኔ እንዴ ስልምና ኢትዮጵያ መጀመሪያ ወኢዛ ሰሚዑ ማኡንዚለ ኢለ ረሱሊ ታራ አዕዩነሁም ተፊዱ ሚነ ደምዒ ብሎ ስልምና በመጀመሪያ አልቀሶ የተቀበለው ኢትዮጵያ ነው። እናንተ በምን 360 ታቦት አልነበረም እንዴ? ለመካ 360 ነብያችን 13 አመት ዋህዲያን እያን ሲመሩ በኋላ ወይዜም ክሩቢ ከለዚነ ከፈሩ ንግድ የለወት ብሎ ሲመክር ወላተኩን ከሷ ቢልሑት ዩኑስ ያለ ትእዛዝ ወጥተዋል። እንዲያትወጣ ሲልወት አሁን ስልሳ ሰው ያደሩባትን ቦታ ስልሳ ሰው ጠባቂ ወታደር ተቀመጡ ጠዋት ሊገሉ አሁን እዚህ እንዲያት ተቀመጡ ወጣ ብሎ ጅብሪል ወጣ ልወታ አለ ነቢያችን ወይዜም ክሩቢ ከለዚነ ከፈሩ ስለት ላአንፋላይ ኮይነ አሁን ሲልወት ወጡ። አቡበክር ስድቅን ይዘው መጀመሪያ ኢትዮጵያ ስልምናን ተቀብሎ፣ አሁን ዛፍና ቀብር ስትገዙ ተከርማችኋል የምትልም በምን ልታውቀው ይቻላል? እኛ ስልምና አምስት መሆኑን አውቀን አራቱን ሀገራችን ላይ ሳይ ሰርተን ጅና ኢለል መካ ሊኑ ከሚለው ከምሰት አምስት ለመሙላት መጥተናል። እንዲህ ያሉትን ሰዎች አንተ

እና እንደ ኢትዮጵያ ሀገራችን እንዴት ታረገዋለህ? አሁን ዝች ላይ ሆኖ ዋለ መስጠት የሚችላለው ወይ ውስጣችሁ አለ? አዎ አለ፣ እንዚል አልኩት።

ቡካ ወአውሰጡሀ ዐና ወአኽሩሀ ፈና ዩ ሐውሉና አንቀሪቢን ሚንቁሱሪን ሙዘግርፈትን ኢላ ቤት ቱራፉ እዛ ሆኖ ነው እንደዚያ የሚሉት እዛው እዛው ላ ሁኛ ነው ለዝ ብሎ የማይለያየ ኸይድ ሠራ እንጂ ይሄ የቀረ ሁላ ገንዘብ ዋጋ የለው የተሰበሰበው ወዲሁ አላ ይቀራል ጠፊ ነው አሉ